ሰላም ውዲና፣ የተወደዳችሁ የአዴ ድራማ ተከታታዮች፣ ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ በዛሬው እለት እንግዲህ ደብ ተንበርክኮ አዴይን ታገቢኛለች ያለ የጠየቃት ነው ማለት ነው። አደይ ደግሞ በጣም እየተሽኮረ መመች ነው ማለት ነው። አደይ ፍቅሩን ለመቀበል አሁን ላይ ዝግጁ አይደለችም። ያለችበት ቦታም አሁን ፍቅሩን እንድትቀበል የሚጋብዛት ቦታ ላይ አይደለም ያለችውና ቤተሰብ በነገራችን ላይ ደብ አትቸኩል ማለት ነው። ምክንያቱም አደይን ልትረዳት ሞክር። በቃ በብዙ ነገር ተረዳት። ከጎኗ ሁን፣ አብርሃት ሁንና ብዙ ነገሮቹን ከጎኗ የሆን አሳልፉ ማለት ነው። ቀጥታ ወደ ገደለው ወደ ትዳር ስትገቡ ብዙ ነገር አለ እና አደይ ያለችበትን ነገር ልትረዳት ግድ ልሀል ማለት ነው እንጂ አደይ ፍቅርህን አልቀበልም አላለችም ማለት ነው። ቤተሰብ ምንድን ነው እሱ። እና ቤተሰብ እንግዲህ ያው እንደምናውቀው ማለት ነው። አደይ ባርኮትን በጣም ተወደዋለች፣ በነገራችን ላይ ማለት ነው። እና ባርኮት ደግሞ አደይን ልቧን ሰብሯታል። ና በቃ ማለት ቤዛና አደይ ሊመጣጠኑም አይችሉም። ና እሷም እያሰበች አለችው ስለ ባርኮት ነው እንጂ ስለ ደብ እያሰበች አይደለም አደይ በዚህ ሰዓት ላይ ቢሆንም፣ ግን አደይ ይህንን አጋጣሚ ተጠቅመሽ ማለት ነው ከደቭ ጋር ማለት ደቭ በጣም ይወድሻል፣ ያስብልሻል፣ ይንከባከብሻልና የሚወዳችሁን ሰው ተከተሉነት። ሰው የሚወዱትን ሰው ሳይሆን ማለት ነው፣ የሚወዳችሁን ብንከተል ብዙ ትልቅ ቦታ ነገር ላይ እንደርሳለን ብዬ ነው የማስበው። ማለት ነው እንግዲህ ደቭ ደግሞ ፍቅሩን እንግዲህ አልቀበለው ስትል ይበሳጫል ማለት ነው። በጣም ተናዳጅ ነው፣ ትዕግስት የለውም። ቫርኮት በጣም ትዕግስት አለው፣ ጸባይም አለው። በነገራችን ላይ ሁለታቸውም ጸባይ አላቸው ግን ቤተሰብ ቢሆንም ደብ በጣም ችኩል ነው። ችኩል ያለ ነው። ያኔ ነገሮቹን አያስተውልም። ግዴታ አሁን ያ እሱ ያለው ይሁን እንደማለት ነገር ነው የሚያስበው ና ስለዚህ ቀስ ብለህ ትረዳሃለች ሴት ሊናት፣ ቀስ ብለህ እስከምትቀበለ ፍቅርህን ድረስ ተረጋግተህ ጠብቅ ማለት ነው እንግዲህ በዛሬ እለት የምልላችሁ ነው ቤተሰብ ማለት ነው። ናውል ደግሞ ምንድ ነው? አዴይን ሊያጠምዳት ይፈልጋል። አዴይ ደግሞ በዚህ ሰዓት ስንት የሚያስጨንቃ ስንት ስራ ያለባት ና የቤቱ አደራ ስላለባት ደግሞ ያንን ቤት ጥላ ያለመውጣት እየታገለኝ ነው። ባርኮትም የለ እዛ ቤት ደግሞ በጣም ማዛዞቿ ና አለቃዎቿ በጣም በዝተውባት እየተፈራረቁ ነው። እና እንዲሁም በአጋጣሚ ያገኘቻት ጓደኛዋ አለምለም የልክ የልካቸውን እያደረገችላት ነው ና በዚህ መልኩ ደስ ብሏታል አደይ ማለት ነው። በጣም ደስተኛ ናት በአሁን ሰዓት ላይ ማለት ነው። ምክንያቱም አደይ እንደምትፈልገው ጓደኛ ስላገኘች የሚረዳ ሰው ስላገኘች ማለት ነው። እዚህ ጋር ደግሞ ጦርነቱ ተፋፍሟል አላችኋለሁ። ኃይለው ቤተሰብ ማለት ነው ቤዛ ደግሞ ኤላን ታፈቅረዋለች ማለት ነው ኤላን ለጥቅም ነው እንትን ያለችው የመጣችው እንጂ የባርኮት ፍቅር የለባትም ማለት ነው እና ሊሊ ደግሞ ይሄን ነገር ታውቃለች ሊሊን የሚረዳ ሰው የለም ማለት ነው ለምለም በቃ ሁሉንም ነገር በትግስትና አይታ አስተውላ ነው የምትናገረው ና ሁሉንም መብቷ እንዲጋፏ አትፈቅድላቸውም ና ሁላቸውንም ልክ ልካቸው ትነግራቸዋል በጣም ደስ የምትለይ ጀግና ሴት ናት የእውነት በጣም ወደድኳት ና አደይን ራሱ በጣም ጀግና እያደረገቻት ነው ማለት ነው። ለምለም ለምለም ሁሉንም እያንዳንዳቸውን ዋጋ እያስከፈለቻቸው ነው ማለት ነው። ሴት ወንድ አትመርጥም። ደህና አርጋ ታቀምሳቸዋለሽና፣ በጣም ነው ደስ የምትለኝ የምትመቼ። በነገራችን ላይ ና እውነት ቀጥይበት ለምለም፣ ራስሽን አስከብሪ እንደዚህ። አደይም ደግሞ አትፍሰዥ። በቃ ነቃበይ እንዴ መብትሽን አስከብሪ ማለት ነው። የማንም ወፈፌ እየመጣ ሊያዝሽ ነህጂ ነግቢ ነበዚህ ውጭ ሊልሽ አይገባም። በቃ ቤቱ አደራ አደራ ስለተሰጠሽ በአደራ መልኩ ደግሞ ያው ልታስረክቢ ነው እንጂ ማንም እየመጣ ያም ያም ሊዘልፍሽ አይችልም ማለት ነው ናውል ደግሞ ከዛ ቤት መውጣት አለበት ማለት ነው ወይ ደግሞ አርፎ መቀመጥ አለበት ወይ ደግሞ ንቅል ብሎ መውጣት አለበት ማለት ነው ቤተሰብ ግዴታ ከዛ ቤት ካልወጣ እሱ ችግር እየፈጠረ ነው እንዲሁም ደግሞ ሊዲያን አፍኖ ወስዷታል ሊዲያን አፍኖ እየወሰዳት በነበረ ሰአት ደግሞ ቤዛ የታለች እንግዲህ ቤዛ ታድናታለን ብለን እናስባለን ማለት ነው እና ሊዲያን እናወል አግቷታል ማለት ነው። ስትነቃ ያው ምንም የምታቃ አይመስለኝም። በነገራችን ላይ ቤተሰብ ማለት ነው። እና እዛ ቤት የመጣው ሴቶቹን ሊያጠምድ ነው። እሱም ደግሞ ፍቅር ናት። ፍቅር ይቺ ምስጥ ማለት ነው። እና ስር ለስር እየሰደደ ጥሩ መስላ፣ ምክንያቱም ደብን ስለምታፈቅረው በደብ ዙሪያ ያሉትን በሙሉ ሰዎች ልትበቀላቸውና ዋጋ ልታስከፈላቸው ትፈልጋለች ማለት ነው እና ለዛ ነው ማለት ነው ደቤሷ እስካልሆነ ድረስ አርፋ እንደማትቀመጥ ብዙ ጊዜ ለአዴ እየነገረች አልነበር። ነበር አዴን፣ አይደለም የባርኮትን ፍቅረኛ ቤዛን ራሱ በጣም ነው መጠላት፣ አትወዳትም። በእርግጥ ቤዛ የምትወደድ አይደለችም። ሲቀጥልም ደግሞ ቤዛ ያደረገችው ምንድን ነው? ለገንዘብ ብላ ኤላን ራሱ ልታሳስተው ፈልጋ ነበረና ቤቱ ድረስ ሂዳ መጠጠጠጠተው ምናምን እሱን አስክራ ምናምን ብዙ ነገር እና የገንዘብ ምናምን ፈልጋለች ያ ያ ነገር ስላለ በቃ ለምለም በደም በደም ነው የምታቀው ማለት ነው። ስለዚህ ነገር ግን ሌሎቹ ሊረዷት አልቻሉም። የቀናች መስሏቸው ሌላ ብዙ ነገር ስም እያወጡላት ነው። እሷም ግድም ስላልሰጣት እየወጣችሁ ነው እየሄደችበት ነው ለምለም እየሄጅበት ልሻለው ባይ